ዙማጣመስስ ጣስስ ድበያያለ የሴቶች ሴቶች መብት የሚከበርበት ሴቶቻችን እናቶቻችንም፣ እህቶቻችንም፣ ሚስቶቻችንም ናቸው። ሴቶች ይከበሩ ከወንዶች ጋር እኩል ናቸው ብሎ ነጭ የለ ቀይ የለ ጥቁር የለ በዓለም ላይ የተከበረ እንኳን ቦታ ነው።